ሀይምዬና ብሩኬ ከቀናቶች በኋላ ተመልሰው መተዋን ተመልሰው ሲመጡ ሁለት ትልከኞች እንግዲህ ባለመግባባት ትንሽ ተጋጭተው ቆይተው ሀይምዬም ወደ ቡታጀራ እሄዳለሁኝ፣ አንተን ካላወራሁ፣ አንተን ካላገኘው ማንም ስለሌለ ቤተሰቦች ጋ እሄዳለሁ ብላለች። እንግዲህ ሴት ልጅ ከፍቅረኛዋ ጋም ከባሏም ጋም ስትጋጭ ቶለ ብላ ወደ ቤተሰብ ነው አደለም? ምትሄደው። ሀይምዬ የኔ ውድ፣ እኔ በዚህ አጋጣሚ ማለት የምፈልገው የሀይሚና የብሩኬ ደስታቸው ሲደሰቱም ደስ ይላሉ፣ ሲጋጩም ደግሞ ቶሎ ነው የሚጋጩት። እና በዚህ እድሜያችሁ እንደዚህ አይነት ነገር ማስተናገድ የለባችሁም ብዬ ነው የማስበው። ምክንያቱም በመነጋገር በመደማመጥ በመከባበር ችግሮችን ለመፍታት መሞከር አለባችሁ ብዬ ነው የማስበው። እልከኛ መሆን ብዙ ነገርን ያበላሻል፣ ብዙ ነገርንም ደግሞ ያሳጣል። የምንወደውን ሰው ያሰጣነን አለመሸነፍ፣ እኔ ብቻ ትክክል፣ እኔ ብቻ እንደዚህ ነኝ ማለት ትንሽ ግትር መሆን ብዙ ነገሮችን እንትን ይላሉ እና ሴት ልጅ ስንሆን ደግሞ ብዙ ነገሮችን ማስተካከል ማዳመጥ ረጋ ብሎ ነገሮችን ለማስተካከል መሞከር እንግዲህ ያው የሴትነት ባህሪያችንም ነው አደለ? ወንድ ልጅ በተፈጥሮ መሸነፍ አይፈልግም አደለ? አንዳንድ ጊዜ መሸነፍ አይፈልግም እና ብሩኬም እልከኛ፣ ሀይሚም እልከኛ ናት እና ድርቅ ትላለች። ሀይሚዬም በቃ ትክክል ነኝ ነው የምትለው ብዙ ጊዜ ሲነጋገሩ እንደምናየው እንደምንሰማው። ሀይምዬ የኔ ውድ በጣም ነው ምወድሽ ግን ደግሞ አንዳንድ ጊዜ ከብሩኬ ጋር ስትጣሉ የሆነ ችግር ሲፈጠር ነገሮችን ረጋ ብለሽ ለማስረዳት መሞከር፣ እሱ ሲናደድ አንቺ ቀዝቀዝ ብለሽ ነገሮችን በተረጋጋ መንፈስ ማስረዳት መሞከር ጥሩ ነው ብዬ ነው ማስበው። ብሩኬም ደግሞ ለውሳኔም ለኩርፊያም ብዙ ቦታ ባትሰጥ፣ በመካከላቸው ክፍተት ባይፈጥሩ ጥሩ ነው ብዬ ነው ማስበው። በፍቅረኝነትም ውስጥ ሊሆን ይችላል፣ በትዳር ውስጥም ሊሆን ይችላል። ግን ደግሞ በመነጋገር በመከባበር ነገሮችን ሰከን ብሎ በማየት ያን ነገር ማስተካከል የሁለታቸው ኃላፊነት ነው ብዬ ነው የማስበው እንጂ እልክ ውስጥ መጋባት፣ እኔ ትክክል ነኝ፣ እኔ መሸነፍ አለብኝ፣ አንተ መሸነፍ አለብህ ተባብሎ አይደለም። በቃ በህይወታችሁ ውስጥ መሸነፍ ያለባችሁ ቦታ ላይ መሸነፍ አለባችሁ። ብሩኬ ለሀይሚ በጣም መልካም ወንድ ነው። ሁሉ ነገሯ ነው ማለት ነው የሚቻለው፣ አደለ? እንደ ወንድም እንደ ሁሉ ነገሯ ነው አደለ? ሀይሚዬም በጣም ጠንካራ ሴት ናት፣ በጣም ብልሃተኛ ናት። ብዙ ነገሮችን ማድረግ ትችላለች። እና ሁለቱም ሁለቱም የራሳቸው የሚከባበሩት የሚደማመጡት ነገር አላቸውና ይሄ ነገር ቢቀጥል ጥሩ ነው ብዬ አስባለሁና፣ ባትጣሉ፣ በመካከላችሁ ክፍተት ባትፈጥሩ። ምክንያቱም በእናንተ ክፍተት ውስጥ በጣም ብዙ ሰዎች የእናንተን ክፍተት የሚፈልጉ ሰዎች ስላሉ የእናንተን መለያየት የሚፈልጉ በጣም ብዙ ሰዎች አሉና በሚወዷችሁ ልክም የሚጠሏችሁ ሰዎችም አሉና። በመካከላችሁ ክፍተት ባትፈጥሩ የሆነ ችግር ሲፈጠር በንግግር በመፍታት ማስተካከል ብትችሉ ጥሩ ነው ብዬ ነው የማስበው፣ እንጂ የሆነ ነገር ሲፈጠር አክሩፎ መቆየት፣ ስልክ መዝጋት፣ እንደገና ደግሞ ከዛ ሰው ተለይቶ መሄድ ምናምን መፍትሄ ነው ብዬ አላስብም። ምክንያቱም ክፍተት ይፈጥራል ብዙ ነገር ሌላ ችግር ቶሎ ብላችሁ ካልፈታችሁት በህይወታችሁ ውስጥ ሌላ ችግር ነው ይዞ የሚመጣው እና የሆነ ችግር ሲፈጠር ቶሎ ብሎ መፍትሄ መፈለግ ማስተካከል ጥሩ ነው ብዬ አስባለሁ። ለሰዓቱ ያ ሰው ሊበሳጭ ይችላል። አንድ ሰው ያ ሰዓቱ እስከሚያልፍለት ድረስ ትቶ ለትንሽ ደቂቃ፣ ከዛ በኋላ ያን ነገር ለማስተካከል መመካከር፣ መነጋገር ጥሩ ነው ብዬ አስባለሁ እንጂ በህይወታችሁ ውስጥ እኔ ትክክል ነኝ፣ በቃ ድርቅ ብሎ በቃ እኔ መሸነፍ የለብኝም፣ እሱ ማሸነፈ እሱ ይሸነፍልኝ፣ እኔ አልሸነፍም፣ እሱ አትሸነፍልኝ፣ እኔ አልሸነፍም የሚባል ነገር የለም። በቃ በፍቅር ውስጥ መሸነፍ ባለባችሁም ቦታ ላይ መሸነፍ ግድ ነው። ምክንያቱም ሁሉም እልከኛ ሲኮን ብዙ ነገሮች ይበላሻሉ፣ የምትወዱትን ሰውም ታጣላችሁ። አንዳንድ ጊዜ ለዘብ ብሎ ደግሞ ረጋ ብሎ ነገሮችን ለማስተካከል መሞከር ጥሩ ነው ብዬ አስባለው። ውዴ ቻናል ቤተሰቦች ሀይሚዬና ብሩኬ ባላችሁበት ክፋይንካችሁ እግዚአብሔር ይጠብቃችሁ፣ በነገሮች ሁሉ እግዚአብሔር ይግባላችሁ ነው ማለት ምፈልገው። እኔ እንጃ ምን እንደምል አላውቅም። እና ውዴ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ መልካም ጊዜ ይሆንላችሁ። ሰላማችሁ በዚህ